እንዴ! አስደነገጥሽኝ እኮ እረ እባክሽ። እኔ የራሱ ድንገት ፍቅረኛ ይህ ቤት ሳገኝሽ እንደዚህ ያልደነገጥ አንቺ ማለት አውቀሽኛል። ትሰሚያለሽ ኤርሚን፣ የቅማሽን ይበቃኛል። ናሁምን እንድቀምኝ አልፈልግም። ስለዚህ የናሁም ቅምጥ ነሽ ማለት ነው። አንቺ ማስረቢ፣ ንግግርሽን አስተካክል። እኔ ቅምጡ ሳልሆን ፍቅረኛው ነኝ። እሺ፣ አታስቢ። ሲጀመር እኔ ናሆምን አልወደውም፣ ለወደውም አልችልም። ቤቱ በእንግድነት እምነት ያመጡኝ አባቱ ናቸው። ምን ነው ስታይን? ጡጦ የሚጠባ ልጅ መስልሻሉ? ቆይ ደግሞ አንቺ ከኔ ምንድን ነው የምትፈልጊው ምትፈልጊው አንቺና አባትሽ የጀመራችሁት ነገር አያዋጣችሁ። ገና ለገና የሀብታም ልጅ ነው ብለሽ የምትጠጋጊውን ነገር አውቀው ነው አባቴን። ተይው ከዛ ቤት በፍጥነት ለቃችሁ ውጡ። አንቺ ደግሞ ማን ሆነሽ ነው እኛን የምታስፈራሪ? ማንነቴን በደንብ ነገርኩሽ እኮ። ሌላ ችግር እንዲፈጠር ካልፈለሽ ከዛ ቤት በፍጥነት ለቀሽ ውጪ። ለመሆኑን ነው አሁን ያልሽው ልጅ ሌላ ቅምጥ አስቀምጠች ስቀልቢ እንደነበር ያውቃል። አንቺ ማትረቢ ልቀቂኝ እባክሽ፣ ትሰሚኛለሽ? እኔ ሳላቅ ኤርሚያስ ጥሩ ልጅ መስሎኝ ከእሱ ጋር በፍቅር ወድቄ ነበር፣ ግን እንዳንቺ ካገኘሁት ጋር የሚጋደም ሴት አይደለሁኝም። እሺ አንቺ ዛሬ በእጅ ሰበብ እንዳትሆኚ ሞክርኛ። ይልቅ ከዛ ከኤርሚያስ ጋር ያለሽ ነገር ለናውም እንዳልናገር ከፈለሽ አርፈሽ ተቀመጭ። እኔ እና አንቺ አንድ እኩል ሚስጥር ነው ያለን። አምራን እና ኑሐሚን ፊት ለፊት ተገናኙ። አምራን ኑሐሚንን አስጠነቀቀቻት። አሁን ኑ ከነናሁን ቤት ውጪ ከና አባትሽ ኤርሚን የወሰድሽብኝ አንሱ ጭራሽ ናሁምን እንድትወስጂብኝ አልፈቅድልሽም አለቻት። ኑሐሚንም ጭራሽ ናሁም ማን እንደሆነ እንኳን ብታውቀው ታሪክ የለም። እኔ ናሁም የሚባል ሰው አላውቅም፣ ፍቅርም አልወድም። ኤርሚንም ሳላቅ በፍቅሮ ወድቄ የነበረ ነገር ግን ሳቅ አሁን ላይ ትቸዋለሁኝ። እና ደግሞ እኔን የማስፈራራት መብት የለሽም። አንቺ ማለት የናሆም ቅምጥ ነሽ፣ ኤርሚን አስቀምጠሽ ከናሆም ጋር የምትማግጭ ስለዚህ፣ ይህን ነገር ለናሆም እንዳልናገርብሽ ከፈለግሽ አርፈሽ ተቀመጭ። አንቺ ማለት ኤርሚን አፍቅረሽ ናሆምን ቅምጥ አርገሽ ገንዘቡን ለናሆም እምትቀልቢ ሰው እንደሆንሽ ለናሆም እነግረዋለሁኝ። ስለዚህ ወደ ህይወቴ ጣልቃ እንዳትገቢ በማለት አስፈራርታታለች። አምራን የሚሳካለት መስሏት ነበር ኑሐሚን ማስፈራራት፣ ነገር ግን በራሷ ወጥመድ ወድቃለች። አሁን ላይ እሷን ማስፈራራት አትችልም። እንደውም በተቃራኒው ኑሐሚንን መንከባከብ አለባት። ያለዛ ግን ጉዷን ሁሉ፣ ሚስጥሯን ታወጣባታለች። ስለዚህ ለራሷ ስትል ሚስጥሯን መጠበቅ አለባት። ሰላም፣ ጤና ይስጥልኝ። ወደ ኑሐሚን ድራማ ቤተሰቦች እንዴ ናችሁ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ክፍል 18 ኑሐሚን እንግዲህ በባለፈው ክፍል፣ በክፍል 17 ላይ ከእርሚ ጋራ አብረ ሆነው እያለ የእርሚ ፍቅረኛው ማለት ነው የገንዘብ ምንጭ የሆነችው ወደ እነሱ ድንገት እንግዲህ በገኒ ግብዣ መሰረት ማለት ነው ያሉበት ድረስ በመምጣት የሚያደርጉትን ነገር ካየች በኋላ ተናዳ እንግዲህ ያችኛዋ ትሄዳለች። በዚህም ምክንያት ኑሐሚንም እንግዲህ ቤቱን ለቃ ትወጣለች። በእርግጥ ኤርሚያስ ብዙ ነገር ሊያስረዳት ፈልጎ ነበረ። ነገሩ አንቺ እንደምታስቢው አይደለም፣ ልጅቷን አልወዳትም፣ ነገር ግን የገንዘብ ምንጭ ናት፣ ለዛ ነው አለ እንግዲህ ኤርሚ። ኤርሚያስ ለተናገረው ከሆነ እሷንም እንደዛ ሊያደርጋት የቻለበት ዋና ምክንያት በሴቶች በጣም ስለተጎዳው እዚህ ቀደም ለሴቶች ያለኝ አመለካከት እንደዚህ መጥፎ ሆኗል አንቺ ላይ ግን አንቺ እንደምታስቢው መጥፎ ለመሆን አይደለም ነገር ግን የገዛ ፍቅረኛ የገንዘብ ስለሌለ ብቻ ትታኝ ሌላ ሰው ጋር ስለሄደች በዛ የተነሳ ነው እና ስለዚህ ሴቶችን እስከ ቅርብ ጊዜ ድረስ ሴቶችን የምበቀል አይነት ሰው ነበርኩኝ አንቺን በሕይወት ስትመጭ ነው ይሄን ነገር የተውኩት፣ እንጂ በጣም ሴቶች ላይ የምጫወት ሰው ነበርኩ ብሏል። እንግዲህ የገዛ ልጁን እንኳ የካደ ሰው ነው። በነገራችን ላይ ያችን የመሰለች የምታምር ቆንጅዬ ልጁን አልፈልግም ብሎ በስሙ እንኳ እንዳትጠራ ያደረገ ሰው ነው። ሶስና እንግዲህ የበፊት ፍቅረኛው ማለት ፍቅረኛው ሳትሆን፣ በቃ እንደዚሁ ከሴቶች ጋር መግማማት ነው ስራው፣ አያርፍም ማለት ነው። ሴተኛ አይነት ነው። ሴቶችን በመበቀል ላይ ልክ አንድ ሴት ስታስከፋነ ሌሎች ሴቶችን መጉዳት ምን የሚሉት እንትን እንደሆነ አልገባኝም። ማለት እንዴት ነው አንድ ወንድ ሲያስከፋ ሁሉንም ወንዶች መበቀል፣ ሁሉም ለሁሉም ወንዶች መጥፎ መሆን፣ የሆነ ሴት ስታስከፋን ደግሞ ለሁሉም ሴቶች መጥፎ መሆን አግባብ ነው ብያለልም እንግዲህ እድሜያስ በቀል ላይ ነው። ነገር ግን በዛ ውስጥ ነው እንግዲህ ኑሐሚንን ያገኛት ሴቶችን እንደዚህ እየተበቀለ ሴቶች ህይወት ላይ የተጫወተ ያለነ ኑሐሚንን ያገኛትና ኑሐሚንን ግን የምር በጣም ነው የሚወዳት ነገር ግን ያደረገው ነገር በጣም ነው የሚያስጠላው። ደስም አይልም። እና እንግዲህ ኑሐሚን በነገሩ በጣም ተበታጭታ ትታወታ ከቤት ወደ ሆስፒታል ወደ አባቷ ሄዳለች ማለት ነው። እና ለአባቷም እንግዲህ ኤርሚያስ ያደረጋትን ነገር ሁሉ በግልጽም ባይሆን በተዘዋዋሪ ነግረዋለች። እናም ከዚህ በኋላ እሱ ቤት ጭራሽ አንሄድም፣ ከእሱ ቤትም ድርሽ አንልም ማለት እንኳን አይደለም ሊረዳን እየተከራየንበትን ቤት እንኳ አልከፈለም ስትል ነበረ። ማለት እንዲህ በቀላሉ ተለያይቶ ሊቀሩ ነው እንዴ? ግን የምር በፍጹም መለየት የለባቸውም። እሱ በጣም ባለውለታ ብቻ ሳይሆን በጣም ጥሩ ሰው፣ የሚወዳት ሰው ነው ትክክለኛ ማለት ነው እና እንግዲህ ኑሐሚን አባቷ ጋር ሆስፒታል ሄዳ ከኤርሚያስ ጋር ያላት ነገር እንዳለቀና በፍጹም ከዚህ በኋላ ኤርሚያስ የሚባል ሰው ማግኘትም ማየትም እንደማትፈልግ ትነግረዋለች። ያደረጋትን ነገር ግን በፍጹም መናገር እንደማትፈልግ ለአባቷ ከነገረች በኋላ በነገራችን ላይ ነገሮች ሁሉ ፍጥንጥን ነው ያሉት በአንዴ እሷም ፍጥንጥን ና ለበቃ ፍቅራቸውን ማብሮ መኖሩም ሁሉም ነገር ና ለምን ልጁ በጣም ትሁቱን ሆነው የቀረባቸው ና አባትየው ግን መጀመሪያውንም ቢሆን ይህን ልጅ ተጠንቀቂው እያሉ በጣም ፈርተውት ነበረ። እንግዲህ የፈሩት ይደርሳል እንደተባለው የፈሩት ነገር አባትየው ደርሷል። ይሄ ልጅ ተጠንቃቂው እንዳሉ ማለት ነው። እና እንግዲህ በመጨረሻም አባትየው የገዛ ጓደኛው በጣም የሚወደው ጓደኛ ወይም ደግሞ ዛሬ እዚህ ለደረሰበት ትልቅ ውለታ የዋለለት ጓደኛ አለው እና እንግዲህ እሱ ጓደኛው መጥቶ ሆስፒታል ካገኘው በኋላ አሁን ላይ ወደ እሱ ቤት እንዲያርፉና እነሱ ቤት እንዲሄዱ በዛውም ደግሞ ኑሐሚንን በጣም ስለወደዷት ከልጃቸው ጋራ ማለት ሊድሯቸው ወይም ደግሞ ልጃቸው እንዲያፈቅራት ይፈልጋሉ እንዲወዳት ማለት ነው። ነገር ግን ልጁ በፍጹም እኔ ላምሮትን ትቼ ሌላ ሴት አላፈቅርም በማለት እንግዲህ ቤቱስ ፀብ ይነሳል ማለት ነው እና ኑሐሚንና አባቷ ደግሞ ወደ እነሱ ቤት እንግዲህ ጓደኛ ወደ ቤት ይወስዳቸዋል። በሚያስጠላ ሁኔታ ግን እዛ ቤት በጣም ሀብታሞች ናቸው እና ሴት ልጃቸውና እናትየዋ ግን በጣም ክፉ ከመሆናቸው የተነሳ እነ ኑሐሚንን በፍቅር ሊቀበሏቸው አልፈለጉም። አይናችሁን ላፈር ነበር ያሏቸው ገና ሲያዩዋቸው። እንዴት ቆሻሻ ወደ ቤታችን ታመጣለ ብላ በጣም በሚያስጠላ ቃል ስትናገራት እናያለን። እነ ኑሐሚንና አባቱ አሁን ላይ ያሉበት ሁኔታ በጣም በቃ ፈተና ነው ያሉበት። ማለት ገነት የተሳካላት ይመስለኛል ገነት በእነሱ ደስታ ስለቀናች ነው። እንዴት እሷ የተመቻቸ ላይፍ ትኖራለች በማለት ቤታቸው መታ የእነሱን ፍቅር የምታደፈረስበት እርስ በርስ የምታጣላበት ነገር ስትፈልግ ነበር። በመጨረሻ ግን እንግዲህ ፍቅረኛው ደውላ እሱን ተጠቅማለች ማለት ነው። ገነት መጀመሪያ ምዛ ቤት የገባቸው ለክፋት ነበረ፣ እውነት ለመናገር ከሆነ ማለት ነው እነ ኑሐሚን እንዲረዷት ወይም ደግሞ ከችግሯ እንዳያላጡባት እውነት ጎዳና ላይ ስለወጣች ሳይሆን እነሱን ለመበቀል እና ኑሐሚንን ደግሞ ከጥሩ ህይወቷ ለማፈናቀል ነበረ እና ተሳክቶላታል። አሁን ላይ ኑሐሚን እና አባቷ ጥሩ ሁኔታ ላይ አይደሉም። በጣም መጥፎ ሁኔታ ውስጥ ነው ያሉት። የሄዱባቸው ሰዎችም እንደ ውሻ እያዩ እያደረጓቸው ነው። የሚገርመው ነገር ግን ያ ያኔ እንግዲህ አባትየ አስተዋውቃለሁ ሲል የነበረው ልጅ ኑሐሚንን ማለት ነው፣ እስካሁን ድረስ ልጁ አላገኛቸውም፣ አልተዋወቃትም ከአንድ ጊዜም ሶስት ጊዜ ግን ተገናኝተውን በአካል እሷ እንደሆነች ስላላወቀ ነው እንጂ ከአንዴም ሶስት ጊዜ በአካል ተገናኝተዋል እና አሁን ነገሩ ትንሽ ከረር ብሏል። እሱም እንግዲህ ለአምሮትና ኑሐሚን ፊት ለፊት ተገናኝተዋል። ለአምሮት ኑሐሚን እንደሆነች አባትየው እያጨነት ያለችው ሴት ደርሳንበታለች። በዛም የተነሳ የእነሱን ቤት ለቅቃ እንድትሄድ ስታስፈራራት ነበረ። ኑሐሚንም እንግዲህ አንቺ ማን ስለሆን ሽለሆን የኔ ማስፈራራት መብት የለሽም፣ እንደውም ከዛሬ በኋላ ከአጠገቤ ከደረሽ ከኤርሚ ጋር ያለሽን ግንኙነት ሁሉ እነግረዋለሁ ለፍቅረኛሽ፣ ስለዚህ እንዳደርሽብኝ በማለት ኑሐሚን ልጅቷ ስታስጠነቅቃት እያየን ነው። እንግዲህ ትንሽ ድራማው ከረር እያለ መጥቷል ማለት ነው። በተለይ ደግሞ የኑሐሚንና የአባቷ ፈተና ግን ዛሬም እንግዲህ እንደቀጠለ ነው። አረፉ፣ ሰላም ሆኑ ስንል ሌላ ችግር ተፈጥሯል ማለት ነው። እንግዲህ እዛ ቤት ከሄዱ በኋላ የልጁ እናት ሙቸኑን ቆሚ እሷን የሚያገባው ልጅ እያለች ድሃ ልጅ እንዲያገባ አልፈልግም፣ ቤተሰባችንን የማይመጥን ሴት አያገባም ልጅ በማለት እናትየዋ ያዙ ልቀቁ ይችላለች። አባትየው ግን ከኑሐሚን ውጭ ሴት እየታየው አይደለም። እናትየዋ ደግሞ እንግዲህ ልጁ እጮኛ እንዳለው ትጠይቀዋለች። አለ ካላት በኋላ አመቶ እንዲያስተዋውቃትና እሷን እንዲያገባ አድርጋለሁ እያለች ነው። አባትየው ደግሞ በፍጹም ኑሐሚንን የመሰለች ራሷን የምጠብቅ ሴት የሆነች የትም አትገኝም እያሉ ነው እንግዲህ ነገሩ ሁሉ የተገራ ቤጦች ሆኗል ማለት ነው እና ለኑሐሚን ከዚህ በኋላ በጣም ከባድ ነው የሚሆነው። ማለት ነው እና የእኔ ውድ ቤተሰቦች ኑሐሚን ክፍል አስራ ስምንት ላይ ኑሐሚን ስለ ኤርሚያስ ሁሉንም ነገር አውቃለች። ያ የአባቷ ወንድም ደግሞ ከልጁ ጋር ሊያስተዋውቃት የነበረው ሰው የቤት እንግዲህ እዛው ኗሪ ሆናለች ማለት ነው። እንግዲህ በቀጣይ ከልጁ ጋር ትጋባ ይሆን ወይስ ምን ሊፈጠር ይችላል? በጣም አጓጊ ነው። አብረን የምናይ ይሆናል። ግን እንደዚህ አይነት እንደሱ አይነት ጠንካራ ሴት ግን እኔ የትማላየውም። እንግዲህ ከእድሜዋን ብናይ ማለት ነው ትንሽ እየልጅ ናት፣ ግን በጣም ጎበዝና ጠንካራ ሴት ናት። አባቴን እንዴት እንደምወዱ አባቱን የማይወድ ሰዋለን እንዴ? እኔ እንጃ። የእኔ አባት ግን ልዩ ነው የሚመስለኝ። የእኔን አባት ስላላየው ነዋ የአንችን አባት ባቋም ባላቋም የኔን ያህል እንኳን አይሆንም። አሁን ገና ተሸወድክ። እንዴት የእኔን አባት ያህልማ ልዩ የለም። ቆይ ለምን አናስይዝም? ማለት አንቺም አባትሽን ወስደሽ ታስተዋወቅኛለሽ፣ እኔም አባቴን ወስጄ አስተዋውቅሻለሁ። ከዛስ? ከዛማ አንቺም ስለ አባትሽ ትመሰክሪያለሽ፣ እኔም ስለ አባቴ መሰክራለሁ። እሺ፣ ደስ ይለኛል። እኔ እንዳልኩት የኔ አባት ልዩ ከሆነ ግን ትቀጫለሽ። እኔ ግን ቅጣት መምረጥ አያስፈልገኝም። ለምን መምረጥማ አለብሽ? ቅጣት ያስፈልጋል። በአባቴ እርግጠኛ ስለሆንኩኝ እንደማልቀጣ በጣም እርግጠኛ ነኝ። እንደሱ ከሆነ ተስማምታል። እና በምን ተስማማ ማለት አንተ ከተሸነፍክ በምን ትቀጣለ? በአባቴ እርግጠኛ ስለሆንኩኝ እንደማልቀጣ እርግጠኛ ነኝ። ይህን ያህል እርግጠኛ ከሆንክማ ይህን አባት ነው ማለት ነው። አባት እሱ ክላስ ከሚጀምር ደስ ይለኛል። እንውጣ። ጥሩ አደረግሽኔ ልጅ አባይ ደግሞ እንዴት ንፍቅ ብለኝ እንደነበር እኔ ስብት ያነዬ እና ፍቀሽኝ እኮ እናትሽ ቤት ንመልኩት እውነትህን ነው? አዎ፣ ከእናትሽ ጋር እንደው ስንጫወት ቆይተን መጣሁ። ጥሩ አደረግክ አባዬ። ታዲያ ምነው ብቻህን እንዴ? ከማን ጋር መሆን ነበረብኝ? አንድዬ ማለቴ። እና ሴር የሉ? አረ ነበሩ። አሁን ነው ያወጡት። እናንተ ስለምን አልወጣም። እንደምትመጪ እርግጠኛ ስለሆንኩኝ መተሽ እንዳታጨኝ ብዬ ቁጭ። የኔ አባት የማስበውን ሁሉ ታውቃለህ አይደል? ልጅ አይደለሽም። ይሄ እንዴት ይጠፋኛል? አሴርና፣ ጓደኛ ሆነችው ለፖሊስ ጠቁሜ ያስያዘው። እንዴት ምን እንዴት አለው ሀንዬ? ያው ወንጀለኛ መሆኗን ታውቂያለሽ። አባዬ እኔ ግን እነዚህ ልጆች ጥሩ ነገር ያደረጉ አይመስለኝም። እንዴት ወንጀለኛን ስላስያዙ ነው ጥሩ ነገር ያላደረጉት? ማለቴ ይህንን ነገር ማድረግ ለማየት እኮ ቀላል ነበር፣ ግን እሷ ብቻዋን ነው ሴትዮዋን የፈለገቻት። አታገባት፣ ምን ልታደርግላት ነው ለብቻዋ የምትፈልጋት? አላውቅም አባዬ። እስቲ የሚሆነውን አብረን እናያለን። ለማንኛውም ምን ራስ እማዬ ስራ ይዘሻል እንዴ? አይ፣ አላስኩም ላናግርሽ ፈልጌ ነበር። ምን ነኝ ልጅ፣ ምን ሆንሽብኝ? ምንም አልሆንኩም። ባዩሽ ስለምትባለው ሴት ላውራሽ ፈልጌ ነበር። ባዩሽ ደግሞ ምን ሆነች? እማዬ፣ ነገር አንችን ላያስደስትሽ ይችላል፣ ግን ደግሞ ማወቅ ስላለብሽ ነው። ባዩሽ ምን ሆናለች? ልቻኒ፣ ባዩሽን ፖሊሶች ይዘዋታል። ምን? መቼ? እኔ መቼ እንደተያዘች አላውቅም። ብቻ ግን አባዬ ነኝ ነበር አባቺ እንዴት አወቀ ያሲያዟት ልጆች ነግረውት ነው። ምን እያልሽ ነው? ሐኒ ለፖሊስ ጠቁሞ ያሲያዟት ለአንቺ ደም የሰጠች ልጅ ና ጓደኛው ናቸው። እነሱ ደግሞ ምን አገባቸው? የእኔ መስቀልና ፎቶ እንዲሰቁ ያደረገችው እነሱን ነው። እነሱ ብዙ ነገር ያውቃሉ። ወይ ጉዴ! እዚህ ነገር ውስጥ ግን ያባትሽ እጅ የለበት፣ እንዲ ተስፋ አደርጋለሁ። እማየ አባዬ ምንም አላደረገም። ግን ደግሞ ልጆቹም ቢሆኑ ስህተት የሰሩ አይመስለኝም። እንደ እውነታው ስታይ ስህተት አልሰሩ፣ ግን ደግሞ ባዮሽ ማሳሰር አልነበረባቸው። ግን እኮ ባዮሽ ወንጀለኛ ነች ብትሆንም ባዩሽ መታሰር አልነበረባት እማዬ እኔ ካንች አላውቅም ግን ደግሞ መታሰሩ ያስደስተን እኮ ነው የሚገባው። ባዩሽ እኮ ሰው የላትም ሀንዬ። ከእንግዲህ በኋላማ በቃ እድሜ ልክ መበሰሷ ነው። ቢሆንም ላደረገችው ነገር በሙሉ መቀጣት ግዴታዋ ነው። ምን እንደምልሽ አላቅ ባዩሽ ግን በጣም ተሳዝነኛለች እማዬ። ከዚህ ሁሉ ነገር በኋላም ታሳዝንሻለች? አዎ በጣም ታሳዝነኛለች። እድሏ ሁሉ እኮ ጠማማ ነው። ወርቁ ዙሮ ዙሮ ካህና እጅ ላይ ገባ። አቶ ኑላዊ ደግሞ ወርቁን አንስተው ለወይዘሮ ሚላት ወስደው ሰጥተዋታል። ሰላም እንዴናችሁ? ውድ የሰብላዊቱ ቤተሰቦች ደህና ናቸው ወይ? እንኳን ወደ ቻናል በሰላም መጣችሁ። ኖላዊ ድራማ ክፍል መቶ አስራ አንድ እንግዲህ በክፍል መቶ ላይ ታምቹ እርግቤ የሰጠችውን ቦርሳ ይዞ እየዞረ ሰዎች እየሳቁበት ስለነበረ የሴት ቦርሳ ይዞ ተብሎ ይህን ቦርሳ ለሀና ወስዶ እሷ ጋር እንድታስቀምጥለት ይሰጣታል። ሀና ቦርሳውን ተቀብላ ምን እንዳለው ሳታቅ ዝም ብላ እቤት አስቀምጠዋለች። እናም እንግዲህ ሀና ወደ ትምህርት ቤት ከሄደች በኋላ አባቷ ያን ቦርሳ ዛቢ ሲያዩ፣ እንዴት አንድ ይህን ቦርሳ ትታው ሄደች ትምህርት ቤት በማለት እዛ ቤት ስትሄድ እንዴት አልወሰደችውም በማለት ቦርሳዋን ይዘው የሀና እናት ቤት ይሄዳሉ። ወደ ወይዘሮ ሜላት ቤት ሄድና ከወይዘሮ ሜላት ጋር ትንሽ ተጫዋውተው እና እንግዲህ ወይዘሮ ባዩሽም በፖሊስ እንደታሰረች ነገሯትና ና እና እንግዲህ በመጨረሻም ሀንዬ ይህን ቦርሳ ረስታው ከቤት መታ ነው ይህን ላድርስላት ብዬ ነው ብለው ቦርሳውን ይሰጧታል። ወይዘሮ ሜላትም እንዴ ሀንዬ እንደዚ አይነት ቦርሳ አላት እንዴ? እንደዚ አይነት ቦርሳ ይዛ አይቻታል። አቅም መቼ ነው ይገዛችሁ ብላ ሁለቱም እኔም አይቻላቅም ምናልባት አዲስ ገዝታ ይሆናል በማለት ነገሩን ይተውታል። ቦርሳውንም ወይዘሮ ሜላት ታስቀምጠው ና እንግዲህ ተምቹ ደግሞ እርግብን ይቅርታ ለመጠየቅ ወደ እርግብ ጋር ይሄዳል። ስለ እኔ ማንነት አውቀሻል። እኔ አንቺ እንደምታስብኝ አሜሪካ ያለው ሀብታም ሳልሆን እዚሁ የጎዳና ልጅ እንደሆንኩኝ ና ነገር ግን የምታፈቅሪኝ ከሆነ በሁሉ በችግርሽም በደስታሽም ከጎንሽ ይሆናለሁ ይላታል። እርግብ ግን በዚህ ነገር ከመስማማት ይልቅ መጀመሪያ ቦርሳውን እፈልጋለሁ አለችው። ተምቹ ቦርሳ ውስጥ ምን እንዳለ የሚያውቀው ታሪክ የለም። የእሷ ቦርሳ ስለሆነና እሷን ስለሚወዳት ብቻ ቦርሳውን ታቅፎ ዞረ እንጂ እዛ ውስጥ ምን እንደተቀመጠ እንኳ ከፍቶ አላየውም። ለአናም ሰጥቷት የሄደው ይዞ ሲዞ ሰዎች ስለሳቁበት ብቻ ነው። አናም ደግሞ የሰው ቦርሳ አልከፈተችም፣ ዝም ብላ አስቀምጠዋለች እና ቦርሳው ግን ዙሮ ዙሮ ከባለቤቷ እጅ ገብቷል። እርግብ ደግሞ ቦርሳው ሱቅ ይኖራን ብላ ሄዳ ጠይቃ ነበር። ነገር ግን እሱ እንደወሰደው ተነገራት፣ እና ቦርሳውን እንዲሰጣት እና ሌላውን ነገር ቆይቶ እንደሚያወሩ ትጠይቀዋለች። ታምቹም እንግዲህ እሺ ብሎ እና አና ቤት ቦርሳውን ሊያመጣላት ሲሄድ ቦርሳው የለም። በእርግጥ እሷ አብረው ሄደው ያለበት ቤት ቦርሳውን ማምጣት ነበር የፈለጉት። እሱ ደግሞ አና ስለምታውቃት ከአና ጋር ግንኙነት አለ የሚለውን ነገር እንዳደርስበት ስለፈለገ ነገሩ ሚስጥር አድርጎ ብቻውን ሄዶ ነበረ። ነገር ግን ቦርሳው ቤት የለም። እንደሚታወቀው የና እና የአባቷ ቤት ምንም አይነት ቁልፍ የለውም። የፈለገ ሰው ወጥቶ ይገባል እና እንግዲህ ሀሲርና ተምቹም እንደፈለጉ እዛ ቤት ገብተው ይወጣሉ እና በመጨረሻም እንግዲህ ቦርሳው እንዳጣው ሲነግራት እርግብ በጣም ትናደዳለች። እንዴት እንደዚህ ታደርገኛለህ? እንዴት ቁጭ ትሰረኛለህ? እዛ ሻንጣ ውስጥ ቦርሳ ውስጥ ምን እንዳለ እንኳ አታውቅም እያለች ትናገረው ጀመረ እና እንግዲህ እንደዚህ ስትሆኝ በፖሊሶች ትያዣለች ተጠንቀቂ ስላት ያወርቅ ያን ቦርሳ በተገኘና ና በተያያስኩኝ እያለች ጭራሽ ተምቹ ቦርሳ ውስጥ ምን እንዳለ እንዲጓጓ እያረገችው ትገኛለች። የሚገርመው ነገር ግን እቃው ከባለቤቱ እጅ ገብቷል። ወይዘሮ ሚራት ያና ቦርሳ ስለመሰላ ዝም ብላ አስቀምጠዋለች። ሀና ስትመጣም ቦርሳ ሽ ይኸውና ብላል ሰጥቻትም ዝም ብላ ነበር ያስቀመጠችው። ሀና ደግሞ ትምህርት ቤት እንግዲህ እዝራ ከሚባል ልጅ ጋር ጓደኝነት ፈጥራለች። እዝራ ሌላ የምታፈቅረው ሴት አለች። እዝራ ደግሞ ሀናን ይወዳታል። እኔ እዚህ ነገር ውስጥ በጣም ግራ የገባኝ ነገር የሀሲር ነገር ነው። ሀሲር በጣም ነው ሀናን የሚወዳት ነገር ግን እንደሚወዳ ገልጾ ላት አያውቅም። ለምን አሁን ላይ ሀና ከእዝራ ጋር አዲስ ነገር እየጀመረች ትመስላለች። ጓደኝነት ቢሆንም ቆይቶ ወደ ፍቅር መቀየሩ አይቀርም። ታዲያ ሀሲር ምን ሊሆን ነው? ሀሲር ውስጡ በውስጡ ፍቅሩን ይዞ ከሚኖር ነግሯት የምትለውን ቢሰማ የተሻለ ይመስለኛል። ምክንያቱም ማናም ብትሆን እንደሱ የሚያስብላትና መልካም ሰው የትም አታገኝም። ስለዚህ ፍቅሩን ልትቀበለው ትችላለች። ምናልባት እሱ ጋር ያለው ስሜት እሷ ጋም ሊኖር ይችላል እና እንግዲህ ታም ሀሲር ይሄን ነገር ሳይናገር ታና ከሌላ ሰው ጋር ግንኙነት እየጀመረች ትገኛለች። ይህ ነገር ለሀሲር በጣም ከባድ ነው። ወይ ፍቅሩን ቢገልጽላት መልካም ነው ላለው? እሷ እንደውም አፈውታ ጠይቃዋለች ትወደኛለህ ወይ ብላ። እሱ ግን እንደማይወዳት ነገራት። ስለዚህ በሀና ፍርድ የለም ፣ አና ሌላ ሕይወት ብትጀምር ሀሲር ቢሰጋ የራሱ ችግር ነው ማለት ነው ምክንያቱም ፍቅሩን መግለጽ መናገር ያለውን ነገር የእሱ ፋንታ ስለሆነ እዝራ ደግሞ ሌሎች በጣም ብዙ ሴቶች የሚያፈቅሩ ሴት አሉ። ልጁ በጣም ቆንጆ እና ጎበዝ ተማሪ አስተዋይ ልጅ ስለሆነ በዛ ላይ ደግሞ በጣም የሀብታም ልጅ ነው እና በጣም ብዙ ሴቶች ይመኙታል። ሀና አሁን ላይ ፈተና ውስጥ ገብታለች። እሱን የሚወዱት ሰዎች እሷን እያሰቃዩት ይገኛሉ። እሷ ግን ምንም ነገር ከእሱ ጋር እስካሁን ምንም አልጀመረችም። እንዲሁ ጓደኝነት ነው እና እንግዲህ በመጨረሻም ወይዘሮ ሜላት የሀናን ቦርሳ ከፍታ ታየዋለች ቤት ውስጥ ከበድ ስላላት ምንድን ነው ብላ ከፍታ ስታየው እዛ ውስጥ ወርቁ ተቀምጦ ታገኘዋለች። ወይዘሮ ሜላትም እንግዲህ ቀጥታ ወደ ትምህርት ቤት በመናሴ ስልክ አስደውላ ሀናን ቶሎ እንድትመጣ ወደ ቤት ትጠራታለች። እንግዲህ ወርቁ ዙሮ ዙሮ ከወይዘሮ ሜላት እጅ ቢገባም ሁልጊዜም መቼም ችግር የማያጣት ሀና ሀና ቦርሳ ውስጥ ነው የተገኘው። ሀናም ቦርሳ ውስጥ ያለውን ነገር ባለማወቋና የቦርሳው ማንነትን ባለማወቋ ዝም ብላ ጥለው ነበር ማለት፣ በስርዓቱ አላስቀመጠችውም ነበር። ነገር ግን እዛ ውስጥ የእናቷ ወርቅ ተቀምጧልና እናትየዋ እንግዲ ወርቋን ወይዘሮ ባዮሽ ብትታሰርና ብትታሰርም ወርቋን ባትመድስላትም ግን ገንዘቧ ራሱ ዝሮ ዝሮ ቤቷ ገብቷል። እና ወይዘሮ ሚላትን ጥሩ ልብ ስላላት ማለት ሀይለኛ ናት፣ ክፉ ናት ግን ጥሩ ልብ ደግሞ አላት በጣም መልካም ሴት ናት። እና እንግዲህ ባዩሽን እንኳይ ያለፈውን ታሪኳን አስባ ይቅርታ አርጋ ትታታለች። ጭራሽ የታሰረችበት ቦታ ሂጅ አስፈታታለሁ ሁላ እያለች ነው። ሌላ ችግር ካለ አይመለከተኝም፣ በእኔ ምክንያት ግን እንድታሰር አልፈልግም እያለች ትገኛለች። ስለዚህ ቀና ልብ ስላላት ፈጣሪ ደግሞ ንብረቷን አዙሮ እሷ ሳትለፋ ሳትፈልገው በራሱ ጊዜ ዙሮ ቤቷ ገብቷል እና ይህ ነገር በጣም ነው ደስ ያለኝ እንግዲህ ሀና ቦርሳ ውስጥ ወርቁ ተገኝቷል። ነገር ግን ወይዘሮ ሜላት ግራ ገብቷታል፣ እንዴት ሀና ቦርሳ ውስጥ ወርቁ ሊገኝቻል የሚለው ነገር። ለዛም እንግዲህ ሀናን ከትምህርት ቤት ቶሎ ወደ ቤት እንድትመጣ ተጠርታለች። ሀና ደግሞ አባቷን ጣል ጣል እያደረገችው ነው አሁን ላይ ከቤተሰቦቿ ጋር አብዛኛውን ጊዜ የምትኖረው እና አባትዮ በጣም እያሳዘነኝ ነው። እንግዲህ ወርቁን ወርቅ የያዘውን ቦርሳ ለወይዘሮ ሜላት ወስዶ የሰጧት ሀና ድንገት ካገኘዋትና ካየዋት ብለው ነው እየናፈቀቻቸው ማለት ነው። ስለዚህ ያና ብታስብበት እነሱ ቢቀሩባትና አባቷ ጋር ብትሆን መልካም ይውላሉ። ምክንያቱም የሱ አባት በጣም የተለየና መልካም እድለኛ ስለሆነች ማለት ነው። ስለዚህ አባቷ እንጦትና መታብራው ልትሆን ሲገባ እሷ ግን እዛ ቶሎ ትሮጣለች። ሀይኖ ቤተሰቦቿ ናቸው፣ ግን ቅንዛ ከዋለች አባቷ ቤት ማደር አለባት። ለመጀመሪያ ጊዜ አባት እየ ብቻቸው ማደር ጀምረዋል እሷ ቤተሰቦቿን ካገኘች ጊዜ በኋላ ማለት ነው ስለዚህ ነገር ልታስቢበት ይገባል ሀና እንግዲህ ያው ቤተሰቦቿን ካገኘች በኋላ ብዙ ነገር ተቀይሯል አዋዋሏ ህይወቷ ሁሉ እየተቀየረ መጥቷል ማለት ነው እንግዲህ ለአንቺ በጣም ደስ ብሎናል እንግዲህ ደግሞ ሌላኛው ታሪክ የእሷ የፍቅር ታሪክ ይሆናል እዝራ የሚወዳት ይመስለናል ሀሲር የሚወዳታል ሁለቱ እንግዲህ የማንኛው እንደምትሆን ማንኛው ልቧ እንደሚ ከጅል አናውቅም። በቀጣይ የምናይ ይሆናል። ነገር ግን የወይዘሮ ሜላት ወርቅ እጇ ገብቷል። እንኳን ደስ አለሽ ወይዘሮ ሜላት መልካም ነገር ስላደረግሽ ነው። ነገሮችን በመልካም ስለመለሽ ፈጣሪ ደግሞ ሐቅ ሽራ ያ ሁልጊዜ መልካም እናድርግ መልሶ ይከፍላል የሚባለው እንደዚህ ነውና፣ እኔ በጣም ደስ ብሎኛል። እና እኔ ቤተሰቦች ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።